በኢትዮጵያ የፖለቲካ ወድ ውስጥ ከሀሳብ የበላይነት ይልቅ ጠብመንጃን ያስቀደሙ አካሄዶች ሀገሪቱን ብዙ ዋጋ አስከፍሏል። መሰል ችግሮችን ለመፍታት እንደ ሀገር መግባባት ግድ በመሆኑ ይህንን እንዲያመቻች የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩም የሀገሪቱ ክፍሎች አሳታፊና አካታች በሆነ መልኩም አጀንዳዎችን እያሰባሰበ ነው። የምክክር ኮሚሽኑ የአጀንዳ ማሰባሰብ የባለድርሻ አካላት ምክክር ምዕራፍ መድረክ የፖለቲካ ፓርቲዎችን አሳታፊ አድርጎ ቀጥሏል። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የፖለቲካ ፓርቲ ተወካዮቹ በኢትዮጵያ የፖለቲካ እንቅስቃሴ ሰላማዊናም ለሀገር የሚበጅ እንዲሆን ለማድረግ ምክክሩ ወሳኝ ምዕራፍ የሚከፍት እንደሆነ ያነሳሉ። እኛ ሀገር ውስጥ እንዳለመታደል ሆኖ የፖለቲካ ባህላችን ወይም ግጭቶቻችን በዘመናዊ መንገድ አይደለም የምንፈታበት። በአንድም በሌላ መንገድ ቅራኔዎቻችን ወደ ጦርነት እየሄድን ነው ይሄ የምክክር ኮሚሽኑ ደግሞ ዝም ብሎ የመጣ አይደለም፣ በትግል በለውጥ የመጣ ነው። ስለዚህ ይሄ የምክክር ኮሚሽን ትልቅ እድል፣ ትልቅ ተስፋ አለው። ለምን ቢባል ጥያቄዎቻችን በሰላማዊ መንገድ እንድናቀርብ የሚያስችል ትልቅ እድል አለ። ግጭት መሀል ያለ ውይይትና መስጠትና መቀበል ሂደት ላይ ነው ያለ ነው። ስለዚህ እስካሁን ድረስ የምክክር ኮሚሽኑም ጥሩ እንቅስቃሴ ነው ያካሄዳቸው። ምክንያቱም ከወረዳ ተነስቶ ነው ወደ ዞን የመጣ አሁን ደግሞ ወደ ክልል የደረሰው። የኮሚሽኑን የተግባር እንቅስቃሴ አበረታሽ መሆኑን የሚያነሱት የፖለቲካ ፓርቲዎቹ መድረኩም አጀንዳቸውን በነፃነት ማቅረብ እንደቻሉም በመግለጽ ጭምር ነው። ሀገራዊ ምክክር ኮሚሽን እየሰራ ያለው ስራ እንግዲህ አሁን ባለው ሁኔታ ላይ በጣም ውጤታማ የሆነ ግልጽና ሰላማዊ የሆነ መድረክ ነው። ሁሉም የራሱን አጀንዳ ማስያዝ የሚፈልገውን ነገር ያነሳበት፣ ሁሉም እየተነጋገረበት ያለ ያ ደግሞ የቀረውን ሀሳብ እየገለጸ በመስማማት ደረጃ እኛ አሁን ምድባችን የፖለቲካ ፓርቲ ላይ ነው። በዛ ላይ ሰላማዊ የሆነ ዲስከሽን ነው እያደረግን ያለው። አንዳንዱ የፖለቲካ ፓርቲ ጥያቄውን በሰለጠነና ዘመናዊ በሆነ መንገድ እንዲያቀርብ ትልቅ እድል አለው። ስለዚህ ይህን እድል በተገቢው መንገድ እንጠቀማለን። በአንድም ይሁን በሌላ መንገድ በርካታ ጥያቄዎች አሉ። እነኚህ የዋሉ የአደሩ ጥያቄዎችን በተገቢው መንገድ በማስመዝገብ አጀንዳዎችን በመለየት በማቅረብ የሚፈቱበትን መንገድ እንጥራለን። ክርክር ነበረ። ብዙ ሀሳቦች ተነስተዋል። በብዙ ሀሳቦች ግን ጥበብ ያለ ደግሞ ሁላችንን ሊያግባባ የሚችል የጋራ የሆነ መግባቢያ ሀሳብ ፈጥረናል። በኢትዮጵያውያን የመግባባት ታሪካዊ ምዕራፍ ኃላፊነታቸውን ሊወጡ የተገኙ የፖለቲካ ፓርቲዎቹ፣ በሰላማዊ ትግል ውስጥ ሀሳብ ማቅረብ ያልቻሉ የታጠቁ የፖለቲካ ኃይሎች ወደ ውይይት መድረክ መምጣት ይገባል የሚል መልእክት አስተላልፈዋል። በመሳሪያ የሚመጣ ስልጣን ዘላቂና ውጤታማ ሊሆን አይችልም የሚል እምነት አለ እሱም እነሱም ተገንዝበው ከመንግስት ጋር መንግስትም ወደ ሰፊ ሆኖ ተቀራርበው ፖለቲካል ዲያሎግ አድርገው ወደዚህ እንዲመጡ ጥሪያችን እናቀርባለን። ሁሉንም አንድ የማያደርግ ነገር አጀንዳ ላይ ያንን እንቀይር፣ በሰላማዊ መልኩ መታገሉ የተሻለ ነው። እነሱም ደግሞ በጥቅል ያለውን ኃይል ተወካዮቹን ልኮ በሰላም ሀሳቡን አንስቶ ሀሳቡ ከተነሳ ከተቀረፈለት አንድ ማንሆንበት ምክንያት አይኖርም። አገር ሰላም ማትሆንበት ምክንያት የለም። ይህ ሀገራዊ ምክክር ለኢትዮጵያና ለኢትዮጵያውያን መልካም ዕድል ይዞ መጥቷል የሚሉት የፖለቲካ ፓርቲዎቹም በምክክሩ የሚቀርቡ ሀሳቦች ነገን የተሻለ የሚያደርግ በመሆኑም ሁሉም ኃላፊነቱን ሊወጣ እንደሚገባ አሳስበዋል። መንግስትም እንደ መንግስት ሚናውን ይወጣ፣ ሌሎች የፖለቲካ ፓርቲዎችም ትክክለኛውን መንገድ ተከትለው በዚህ በሰላማዊ መንገድ በተገኙ አጋጣሚ ከተጠቀሙ ያሉ ችግሮች ይኖራሉ የሚል እምነት የለንም። ነገር ግን ለአንድ ወገን አካል ወይም ለመንግስት ወይም ለፖለቲካ ፓርቲዎች ብቻ ምን ተወው ጉዳይ አይደለም። ሁላችንም የሚመለከት የሁላችንም ችግር የሚፈታ ስለሆነ ይህንን የምክክር ኮሚሽን የምንችለውን አስተዋጽኦ ማድረግ መቻል አለብን። መግባባት፣ ሰላም፣ ፍቅር እና የሀሳብ የበላይነት አገኛለሁ ብዬ ተስፋ አደርጋለሁ። አሁን ይሄ የማያግባባና በልዩነት የተቀመጡ አጀንዳዎችን በማሰባሰብ ለአጀንዳዎቹ መፍትሄ በመፈለግ የተሻለ የሚለውን ሀሳብ ከጥያቄዎቹ መሰረት በማድረግ የተሻለ ውጤት ይዞ ይመጣል የሚል ሀሳብ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 2017 ዓ ም ጀምሮ የአጀንዳ ማሰባሰብ እና በሀገራዊ ምክክሩ ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራ እያከናወነ ነው።